እሺ ክቡር አባታችንን ከልብ እናመሰግናለን። ቃለ ሕይወት ያሰማልን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን መምህር ቆሞስ አባ ፍቅራና በደቡብ ወሎ ሀገረ ስብከት በደላታ ወረዳ የደብረ ድማኅ አቡነ ተክለ ሃይማኖት ቅድስት ኪዳነ ምሕረት አንድነት ገዳም አበምኔት፣ ክቡራን መምህራን ወንጌል መምሬ ያሬድ፣ ሌሎችም መምህራን እዚህ ይገኛሉ። በዚህ ቅዱስ ቦታ እግዚአብሔር ፈቅዶ በዚህ ዕለትና ሰዓት የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የድንግል ማርያም የአስራት ልጆች፣ የጻድቁ አባታችን ወዳጆች ሁላችሁም በክርስቶስ ፍጹም ሰላም እንደምን አደራችሁ። ክብር ይግባውና አምላካችን አንዳንዶች ታመው የአልጋ ቁራኛ የገረዳኛ ሆነው በየሆስፒታሉ ተኝተው የሐኪሞችን እርዳታ ሲጠይቁ ከሐኪሞች እርዳታ በላይ የሆነውን ወደ እግዚአብሔር ሲያመለክቱ ሲያሳስቡ ሲጸልዩ ሲለምኑ፣ ቀን ጎሎባቸው ገንዘብ አተው ዘመን ረስቷቸው ጎረቤት ጠልቷቸው በቤታቸው ተኝተው ጣራ ጣራ እየቆጠሩ የእግዚአብሔርን መግቦት ምሕረት ይቅርታ ሲጠባበቁ በዓለማችን ይልቁንም ደግሞ በሀገራችን ጤና በጠፋበት ዘመን ጤናችንን ሰጥቶ ቁመን መጥተን እዚህ የጻድቁን በረከት እንድናገኝ ስለፈቀደንና ስላሰባሰበን አምላካችን የቅዱስ አቡነ ተክለሃይማኖት አምላክ ክብርና ምስጋና ደርሶ ይሆንልን። እንግዲህ በዛሬ ዕለት በዚህ በአዲስ አበባ የሚገኘው የደብረ ድማኅ የገንዘብ አሰባሳቢ ኮሚቴ እንዲሁም ደግሞ የገዳሙ አበምኔት በአጠቃላይ ደግሞ ኦርቶዶክሳውያን እና ኦርቶዶክሳውያትን የዚህ ከአንድ ሺ አምስት መቶ አንድ ሺ አምስት መቶ ሰማንያ ስድስት ዓመታትን ያስቆጠረውን ከዚህ በፊት ገናናና ታላቅ የሆነው ገዳ አምስት መቶ መነኮሳት በላይ ሲኖሩበት የነበረው በቅዱስ ፍሬምናጦስ ከሳቴ ብርሃን ሰላማ ወይም ቅዱስ አቡነ ሰላማ የመጀመሪያው ሊቀ ጳጳስ የተመሰረተው ገዳ እንደዚሁም ደግሞ ቅዱስ አቡነ ኢየሱስ ሙዓ የመጀመሪያውን የኢትዮጵያ ዩኒቨርሲቲ በኃይቅ ሲመሰርቱ በቦታው ላይ ተገኝተው የቀደሱበትን ያከበሩትን ገዳም የእርሳቸው ደቀ መዝሙር የሆኑት ደግሞ ቅዱስ አቡነ ተክለ ሃይማኖት ኢትዮጵያዊ ጻዲቅ ተገኝተው ትንቢት የተናገሩበት ገዳም ይሄ በመቤታችን የነበረው ገዳም በኋላ የወንዶችን ገዳም ሁኖ በእኔ ስም ገዳም ይመሰረጥበታል ብለው በተናገሩበት መሰረት ገዳም ተመስልቶ 1586 ዓመታት ተቆጥሮ ይህን ገዳም ለማገዝ ወደ ነበረ የጥንት ክብሩ ለመመለስ ነው የተሰባሰበ ነው። እና ይህንን በጎ ስራ እንድንሰራ ፈቅዶ እዚህ ስላሰባሰበን አምላካችን ክብረ መስጋና ለእርስ ይሆንልን። እንግዲህ የተጠሩ ብዙዎች ናቸው፣ የተመረጡ ደግሞ ጥቂቶች ናቸው። ስለሚንመሳሁ ብዙ ወንድሞች አባቶችም ተገኝታችኋል እና ስለተገኛችሁ እናመሰግናለን። በፕሮግራማችን መሰረት ከዚህ በመቀጠል የመጀመሪያው የመዝሙር ጸሎት አስደርገናል። በጸሎት እግዚአብሔርን ያግዘን ጀምረናል። አሁን ወደ መዝሙር ነው የምንሄደው። መዝሙሩን የምታቀርበትን እህታችን ዘና ቤት ጽንአት ትሆናለች። ከእርሷ ጋር እግዚአብሔርን እያመሰገን

ውስጥ የበላልታችሁ ኢየሱስ ክርስቶስ ስሙ የተከበረና የተመሰገነ ይሁን። አምላኬ ሂበት it.

የአባታችን ክቡረ ክቡራን ብዙ ብርሃን አረም አባታችን አቡነ ተክለ ሃይማኖት የወንድማቸው ክቡረ ክቡራን ብጹህ ዜና ማርቆስ በረከትና ረድኤት አባትነት ልምጃቸው ሁሉ ከእኛ ጋር ይሆንልን። መራከ ብርሃን መምህር ሳሙኤል በመንበረ ፓትርያሪክ የሰበካ ጉባኤ ጽሕፈት ቤት ዋና ፀሐፊ እንዲሁም መምህራነ ቤተ ክርስቲያን ሊቃውንት ሁላችሁም እንደየማድረጋቸው በአባታችን በአቡነ ተክለ ሃይማኖት አባትነትና የአባትነት ድምፅ ጥሪ በዚህ የተሰበሰባችሁ ሁላችሁም አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ለምናላችሁ፣ እንደምን እስከዚህ ሰዓት ቆያችሁ። እግዚአብሔር ይመስገን ብለን ስንጠራ ፈቀደልን ሸራ አምላካችን ለዘላለሙ ስሙ የከበረ የተመሰገነ ይሁንልን። ሁላችሁንም አባታችን ክቡር ተክለ ሃይማኖት ልጆቼ ኑ በማለት ጠርተው እናንተ ደግሞ አባታችን ጠሩን በማለት ጥሪያቸውን በሚገባ በመስማት እንደዚህ የተሰበሰባቸው አባታችን አሁንም በምንናፍቃት አማናዊ በሆነችው ሀገራችን ኢየሩሳሌም እንደዚሁም በተሰበሰብ ሀገራቸውን ርስታቸውን ያውርስልን። ሁላችሁም እንኳን ደህና መጣችሁ። ቸር አምላካችን መድኃኒታችን ኢየሱስ ክርስቶስ በአባታችን ክቡር ተክለሃይማኖት ድምፅ አማካይነት በዚህ ተሰብስበን በጥንታዊውና በታላቁ የበረከት ገዳም ጉዳይ እንድንነጋገር ተግበልናል ማለት ነው። ይህን ገዳም እንግዲህ ቀደም መምህራችን ሲነግሩ እንደነበረ